ምግብ ወዴት ነው የሚሄደው? ሽንት ቤት ትጠቀማለህ ማለት ነው? አዎ ይጠቀም ነበረ። ስለዚህ ግን መጽሐፍ ነው የሚናገረው ነገር። በመጀመሪያ ኤብሮ የምር ተረጋግተህ ለመመርመር ሞክር። እውነት የምር ነው። አንዱ አምላክ ሽንት ቤት ተጠቅሞ፣ አምላክ አምላክ በባህሪው አይበላም፣ አይጠጣም፣ ሽንት ቤት አይጠቀመም፣ አይሁን ሁሉ እናምናለን፣ እናውቃለን። በተገለበት ቃላል በተገለጠበት ስጋ ግን በተገለጠበት ስጋ ግን የሰውን ስጋ ስለለበሰ ልክ እንደኛ ያንን ስጋ ለብሶ እንደኛ እኛ ለማዳል በምድር ሲገለጥ የኛን ባህሪ ያዘ ማለት ነው። ምክንያቱም ማን ነው የሰውን ስጋ ሲለብስ ነው ማን ባህሪ ያዘው ኢየሱስ ክርስቶስ የተገለጠበት ስጋ እኮ ማን ነው? እሱ ኢየሱስ የተገለጠበት ስጋ ማን ነው? ስጋ ነው እኮ ማን ነው እሱ? ምንነቱ ምንድነው? አምላክ በስጋ የተገለጠው አምላክ። በጣም ጥሩ። አምላክ በስጋ የተገለጠው አምላክ ምግብ ከበላ በኋላ ሽንት ቤት ሄዷል ወይስ አልሄደም? ሄዷል። ተጠቅሟል እንዴ? ምንድነው የሚያሸማቀቅ ነገር መስሎ ነው እንዴ? አምላክ ሽንት ቤት እንደኔና እንዳንተ ቁጭ ብሎ ተጠቀመ ትለኛለህ ጴጥሮስ

ከምን በቀር ቆይ ቆይ ቆይ ከኃጢአት በቀር ከኃጢአት በቀር ከዚህ ሁሉ ይህን ሁሉ ነገር ተጠቅሟል። እንደኛ እየተፈተነ ነው ያለ እንጂ እንደኛ የተጠቀመ ነው። ሽንት ቤት ምናምን አላለም። በምንድን ነው የተፈተነው? እሺ፣ በጣም ፈተና ማለት አሁንም ለስተራሱ ለስ ኢየሱስ የተናገረውን ሽንት ቤት እንደተጠቀመ ወደ ሆድ አልፎ ወደ ዳሪ እንዲጣል አትመለከቱም? ምን አለ እና እዚህ ጋር ምንድን ነው የሚለው? እኔ ተጠቅሜ ያለው ሽንት ቤት ነው የሚለው። ኢየሱስ አልተጠቀመም። እሺ በቃ ባጭሩ አልተጠቀመም። በዘመኑ አንተም አልነበርህም። ከተጠቀመ ለማስረጃ እንደዚህ የጥላቻ ነገር ስትናገር ማስረጃ አንደኛ ማስረጃ ስለማታመጣ አልልህም ሰጥቻለሁ። አሁን ደግሞ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ስለ ፈተና የሚያወራው ስለዛ፣ አታውቁ። ይሄ አይደለም ችግር የለውም። በቃ ችግር የለውም። አብሽር። ሉቃስ ወንጌል ምዕራፍ ቁጥር 31 ላይ እናንተ ትጠንሻለሽ፣ ወንድ ልጅም ምትወልጃለሽ ይባላል። እስኪ ስጋውን ነው የምናመልከው? ሲጀመር የለበሰው ስጋ እኮ ፍጡር ነው። የፍጡር ስጋ ነው የለበሰው፣ አይደል እንዴ? እኮ ፍጡር አይመለካም። የፈጠረው ስጋ ይመለካል ወይስ አይመለካም? ይመለካል የሚል ያመለክንበትን አንድ ቦታ ማስረጃ ሃይማኖት አቦ ዘኪርሎስ ላይ ምን እያለ ይናገራል? ስጋው የባህሪ አምላክ፣ ስጋው ይመለካል የሚል ማለት እንግዲህ ሊያመጣልን ነው። ከድንግል ማርያም የነሳው ስጋ የባህሪ አምላክ ነው ይላል። ተስማማለህ? ከድንግል ማርያም የነሳው ስጋ የባህሪ አምላክ ነው? አዎ፣ ስጋን የነሳው ነው ወይስ የነሳው ስጋ? የነሳው ስጋ። ሃይማኖት አቦ መጽሐፉን አሁን ስላልያዝኩት ችግር የለውም እጠይቃለሁ። አዋል አለ አመኖት አብሮ ያለ ግን ስጋው አምላክ ነው ተብሎ ቋዳም ስጋው አምላክ ነው ተብሎ እንደማይመለክ እርግጠኛ ነኝ አለ ወላሂ አለ። እሺ፣ አይ ችግር የለውም እኛ ትርጉዋ መሰለኝ። አንተ ጥያቄ እየሱስን አመለኩ ስትል እየሱስን መንፈሱን ብቻ ነጥለ ነው የምታመልከው። ይሄ ኦርቶዶክስ አስተምሮ ነው? እንደ የት ነው ያመጣኸው? እና ስጋውን ነው የምታመልከው ነው የምትለኝ አሁን። ይሄ የሰባ ላይ ሳያና አስተምሮ ነው። እሺ ስጋው ነው የምታመልከው ነው የምትለኝ። ስጋው ይመለካል በኦርቶዶክስ ቤተክርስቲያን። ከባህሪ ከተዋህዶ በኋላ ፍጡር ነው ፍጡር አይደለም የሚለው ጭቅጭቅም ያለው በዚህ ምክንያት ነው። እሺ አይ አባቶችን ስለምጠይቅ ችግር የለውም። ስለዚህ አሁን ግን አንተ አይመለክም ብለህ ነው አይደለም የምትስማማው? አዎ ስጋው አይመለክም ብዬ ነው። እናመሰግናለን። ምኑ ምኑ ነው የሚመለከው? እሺ መለኮቱ እስቲ አንድ ኦርቶዶክስ እናስገባና እንዲነግረናል። ያው ከኛ ስለሆነ አሁን ይሄንን የምትሰማው ኦርቶዶክስ ካለ እስቲ ቁጥር ያሳየኝ አንዴ። ኦርቶዶክስ ኦርቶዶክስ ካለ። ጴጥሮስ፣ ኦርቶዶክሶች ግን እንዳንተ እኮ አይደለም ያምኑት። ጴጥሮስ ግን ትክክል ነው እንደ ኢብራሂም። ኧረ ስህተት ነው ፍጹም ስህተት ነው። የኦርቶዶክስ መንፈቅና መንፈቅና። ችግር የለው ችግር የለው ምናልባት ላላውቅ ይችላል። እንደሰውንኛ አይደል እንዴ? ፍጹም አይደለም። ስለዚህ ቤተክርስቲያን አባቶችን ጠይቃለሁ ይሄ አሁን ላይ አስተምሮ ነው። ከወርቶ እየወጣህ ነው። አሁን ላይ ለምሳሌ በአሁን ላይ ለምሳሌ ከነ ስጋው ነው ያለው አይደለ እንደ ጴጥሮስ ኢየሱስ አይ፣ ቆይ ችግር የለም አባቶችን ጠይቃሉ አልኩህ አይደል እንዴ። በዚህ ጉዳይ ስለ ስጋው እና ስለ ስጋው ይመለካል አይመለክም የሚለውን አባቶችን ጠይቃሉ። እኔ ግን በራሴ ሀሳብ መለኮቱ ነው። ወላሂ ድብ እንተርጉኝ መለካል። እንደዛም ቢሆን አመልኳለኝ እኮ ለምን መሰለህ ዋህ እንደዚያም ቢሆን አመልከው አለው። እንደተስማማህ ነው። ከጊዜ ከጊዜ በኋላ እየጨመርክ የምታመልከው ጴጥሮስ እንደ ምን አይነት ነው? አይ ኖ ስህተት ልሰራ እችላለሁ፣ ምክንያቱም እኔ ሰው ነኝ ፍጹም አይደለሁም አይደል? ጥሩ ሸለፈቱ ይመለካል? መጥፎ ዕቃ እንድናገር አታድርግ። ማርያምን ለምን አደርጋለው? እን ይመለካል ወይ አይመለክም? አጭር መልስ ስጋው ይመለካል ከተባለ ሙሉ አካሉ ነው የሚመለከው። ይሄ ነው ይሄ ነው አይባልም፣ በቃ ስለዚህ ሸለፈቱ ይመለካል ማለት ነው። አመርከው አለፈው አመርከው አለ ድብና አድርጌ ማለት ድብና አድርገህ። እሺ አው ባል ሌላ ሳይ የሃይማኖት አባው ላይ አንድ ያውጥቼ ላሳየሽ ለማንኛውም ማለት ነው ለሌላ ለሌላ ጊዜ የሚጠቅማ ምዕራፍና ቁጥር ንገረኝ፣ አባቶችን ስለሚጠይቅ ኢብሩ ላይ እኔ ምን ላድርግ፣ ወጥቼ ካልግቦ አይቻልም መሰለኝ። ምን ይላል መሰለ ቁጥር ስንት መሰለ ቁጥር 29 ሃይማኖት ብዛቲማቴዎስ ምዕራፍ 29 ላይ ቁጥር 12 ላይ የተዋህደው ስጋስ ከዳዊት ባህሪ የተገኘ ነው። ከመቤታችን ቅድስት ድንግል ማርያም የነሳው ይህ ስጋ እውነተኛ የባህሪ አምላክ ነው ይላል። አየህ እኮ ከሆነም አመልካዋለሁ ለምን መሰለህ? መለኮት የተዋህደው ስጋ ስለሆነ ማለት ነው። አመልካዋለሁ በቃ አየህ። አሁን እዚህ ጋር ነው ስትል ቁ ችግር የሚመጣው ፍጡር ታመልካለህ የሚለው ነገር ጋር ይመጣል። እስኪ ይዘው ስላለስ ጋር ቻው አረኒም ጋር አዛም ብሏል። መለኮቱ እየተዋህደው ነው። በውስጡ የመለኮት ምልአት የሞላበት ማለት አይደል ጴጥሮስ በቀላሉ ለማስረዳት፣ አይ ደብረ ደግሞ መሀል መሀል ትገባለህ። በቃው አይ